የጌታዋን የእኔን የአላ ቀል እውን ያለች ያረጋገጠች ሴት ብሎ ገለጻል። ወክቱ ብህ ነበረች፣ በእኔ ትእዛዝ ላይ ቀጥ ነበረች እያለ ያ መርያም ምናለት፣ አን መርያም ሆይ ብቻ ብቻ ከአጎንባሾችም ጋር አጎንብሽ ለማለት ከሰጋጆችም ጋር ስገጂ ለእርሱ ብቻ ብሎ ነገራት። ይሄ ብቻ አይደለም። ለእርሷ ከአላህ ስብሐነ ወተዓላ ዘንድ ትልቅ ጸጋ ተሰጥቷታል። እርሱም ማን ነው? ታላቁ ነቢይ ዒሳ ዓለይሂ ሰላም፣ ማንም ወንድ ሳይነካት ሳይገናኛት። ብቻ አይደለም፣ ልብ በሉ። መገናኘትን ተውት። እሷ ጋር ሌላ ታሪክ ነው። ወንድ ራሱ አልነካትም። ወንድ አልተገናኘ ሲሆን ሳይሆን፣ ያለችው ወንድ አልነካኝ ብላ ነው የምትገልጸው ራሷ ባዶ እንድመጥቶ እንደዚህ ለካ ያደረጋት የሌለች ሴት ነች። ዓለም ላይ ወለም የምሰስኒ ይበሻ ማለች ወንድ አልነካይ ሰው ታቸው በልቷን የጠበቀች እያለ አላህ ይገልጻታል በርካታ ቦታ ላይ በቁርአን ላይ። ለምንድን ነው ይሄን መጠቀም የፈለገው? ምክንያቱም አይሁዶች ብልቷን ያልጠበቀች በአመንዝራ ወልዳው ነው ልጁን እያሉ እሷን በዝሙት የወርፏት ነበር። እርሱን እንዲቃላ ነው እያሉ ይሰርቡት ነበር። አምላክ አላህ ስብሃነ ወተዓላ ለአይሁዶች አፋቸውን ማዘጊያ ነው ይሄን የቁርአን አንቀጽ ያወረደው።

በዚህ መግለጽ ለምን አስፈለገ? እርሱን በዝሙት ስለወረፉ እነዚህ ሰዎች ድቃላ ነው ስላሉ ማለት ነው። ድቃላ ነው ስላሉ ይሄንን ሊመልስላቸው ዘንድ ነው እንጂ ቃልና መንፈስ ሲል ጊዜ አላህ ከራሱ የሆነ ቃል ከራሱ የሆነ መንፈስ አዘጋጅቶለት ማለት አይደለም። ለእነሱ መልስ ነው። ይሄ ጥያቄ ወረደ፣ ይሄ ሀሳብ ወረደላቸው። ዮሐንስም ይሄን ነበር መናገር የፈለገው። በቃል ሲል ጊዜ ከአምላክ በቃሉ ያስገኘው እንጂ እናንተ እንደምታስቡት በዝሙት የመጣ አይደለም እያላቸው ነበር።

አላህን ቃል የሚያረጋግጥ የተባለ በሲሙ ዒሳ ዓለይሂ ሰላም ለማለት ነው። በአላህ ቃል የተገኘ መሆኑን የሚያረጋግጥ የመጀመሪያው ነቢይ ማን ነው ከተባለ ዮሐንስ ነበር ይሕያ ዓለይሂ ሰላም ማለት ነው። በቁርአን ላይ አላህ በቃሉ አስገኝቶታል እንጂ አይሁዶዎች፣ እናንተ እንደምታስቡት በዝሙት አይደለም ለሚል መልስ ነው። ቃል መሆኑ የተገለጸበት እዚያው ዮሐንስ ባዘጋጀው መጽሐፍ ላይ ራሱ ከእናንተ ዘንድ በን አይሁዴዎች ከፊት ለፊቱ ቁመው ኢየሱስ ክርስቶስም እኛ ግን የዝሙት ልጆች አይደለም ይሉታል። ለዚህ መልስ ነበር። እኛ ግን የዝሙት ልጆች አይደለንም ሲሉ እያሸመሩበት ነው። አንተ በዝሙት የተገኘህ ልጅ ነህ እያሉት ነው። እኛ ሳባት አለን እያሉ ይፈክሩበት ነው። በቃል ነው ያስገኘሁት ማለት የፈለገው ይሄንን ለእነሱ ለመመለስ ፈልገው እንጂ ከኢየሱስ ውጭ በቃል የተገኘ የለም። ለፍ አለ እኮ አደም ዐለይሂ ሰላም በቃል ነው የተገኘው አይደል እንዴ? አደምን ግን በቃል ነው ያስገኘሁት ብሎ መናገር አያስፈልግም። አደም ቃል ነው መባል አያስፈልግም። አደም መንፈስ ነው መባል አያስፈልግም። ለምን? እርሱ እንደ ዝሙት የሚወርፍ ማንም የለም ነው። ለሲሁ ግን ተወርፏል፣ ተዘልፏል። የዚህን ታላቅ ነቢይ ክብር ሊጠብቅለት አላህ በቃልና መንፈስ እንዳስገኘው የሚገልጽለት ለዚህ ምክንያት ነው። ይሄንንም ታላቅ ነቢይ ከእርሱ ጋር ተቀራራቢ ጊዜ ያለውን ዮሐንስም በቃልና መንፈስ እንደተገኘ እንዲመሰክር የተፈለገው ለዚህ ነው። ይሄ ነቢይ ከጎን ቁሞ ያው እና እርሱ በቃልና መንፈስ ነው የተገኘ ብሎ እንዲናገርለት ዘንድ እንጂ ቃል ሲባል ቀጥታ እያያዙትና አምላክ ነው የሚሉት ነው። መንፈስ አምላክ ነው ማለት ነው። ይሄን አይደለም። እሺ የማርያም ምዕራፍ ይላል። በማርያም ምዕራፍ ላይ አላህ ስብሐነ ወተዓላ ስለ ማርያም ይናገራል፣ ስለ እየሱስ ይናገራል፣ ስለ አጀማመሩ ይናገራል፣ ስለ አስተምህሮቱ ሁሉ ይናገራል። እስከ መጨረሻው ድረስ ስለነበረ ታሪክ ይናገራል። የመጀመሪያው ምንድነው? ወፍኩር ፊል ኪታብ መርየም የሚላል ሙሐመድ ሆይ በዚህ በቁርአን ላይ በዚህ በመጽሐፍ ላይ

መንፈሳችንን ላከው። ማነው እርሱ? ሩሕ እዚህ ቦታ ላይ መልአኩ ጅብሪል ለ ሰላም ወደ ማርያም ተልእኮ የመጣው እርሱ። እንዴት እርሱ ማልክ መንፈስ ኮነው የሚለው ካላችሁ መልአኩ ጅብሪልን አላህ ስብሀነሁ ተዓላ መንፈስ እያለ ይጠራዋል። የቱ ጋር ነው እንደሱ ብሎ ይጠር። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን። ይህን ቁርአን ከአለማቱ ጌታ የተወረደ ነው ካለ በኋላ መንፈሱ አረደ ይላል መንፈስ ብሎ ታዲያ እዚህ ጋር ቁርአንን ያወረደው መንፈስ ነው አለ እንጂ ጅብሪል መቻል ልትል ትችላለች። በሱረት ልበቀራ ላይ አላ ቁል መን ካነ አድወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ አለ። እዚህ ጋር ቁርአንን ያወረደው መንፈስ ነው ካለ በኋላ እዚያ ጋር ማን ብሎ ገለጸው? ጅብሪል ቁርአንን አወረደዋለሁ። ስለዚህ ቁርአንን ያወረደዋል ለካ ነው። አንድ ቦታ ጅብሪል ይጠረዋል፣ ሌላ ቦታ ላይ መንፈስ እያለ ይጠራል። ወደ ማርያም የመጣው ታዲያ መንፈስ እንደሆነ ሌላ ቦታ ላይ ተገልጿል ወይንስ እዚሁ ሱራ መርያም ላይ ብቻ ነው? መንፈስ ተብሎ ከተገለጸ እንዴት ጅብሪል ነው ልትለው ከተባለ

መልአኩ ጅብሪል አለይህ ሰላም ወደ ሰው ተቀይሮ መጣ። መላእክቶች ወደ ሰው በሚቀየሩ ጊዜ እጅግ በጣም ያማረ ገጽታ ይኖራቸዋል። ይህን ማስረጃ የነቢ ስ ላ ም ሰሃቦች ባየሁ ጊዜ የመሰከሩትን እጅግ በጣም ውብ ሆን ጸደት ፍክት ያሉ ሆነው ነው የሚመጡት። መርያም አለይህ ሰላም ግን ይሄ ውበቱ አይደለም የሚታያት። መልአኩ ጅብሪል ከፊቷ ሲቆም ጊዜ በውስጧ የነገሰው የአላ ስብሃነወተዓላ ፍራቻ አለ ይህ ሰው ውበቱ ሲያምር ተክለ ሰውነት ሲያምር አላለችውም። እርሷ አይደለም የታያት ነገር ግን፣ ወዲያው በመጣ ጊዜ ከፊቷ በቆመ ጊዜ የአላህን አስታወሰች። ምን አለች? ቃለት እኒ አዑዙ ብረህማን ሚንከ ኮንተ ተርጥይ አለች። አላህን የምትፈራ ከሆንክ እኔ በአዛኛው አምላኬ በአላህ እጠበቃለሁኝ፣ እንዳትቀርበኝ፣ እንዳትነካኝ ነው ያለችው። በውስጧ ላይ እየነገሰው የአላ ፍራቻ ነው ከፊቷ የቆመው አካል ውበቱ ተክለሰውነቱ አልታያትም በፍጹም

ማንኛውም ንጹሕ ልጅ ነው። ያ ማለት ያለ ምንም ኃጢአት ተደርጎ ነው ሕፃን ልጅ የሚወለደው። ምንም ኃጢአት ያለበት ልጅ የለም። ይሄ ነው ሊአህበለኪ ጉላምን ዘክየ ቃለት እና የኮኑ ሊ ጉላም እንዴት ለእኔ ልጅ ሊኖረኝ ይችላል አላቸው። ወለም የምሰስኒ በሸር ወንድ ያልነካኝ፣ ኮኑ ሚሊያች ወንድ ያልነካኝ ሰው ወለም አኩ በቅያ አመንዛሪ እንዴት ልወልድ ይችላሉ አላቸው።

ያለ አባት መፈተው የአምላክ ስራ በእርሱ ላይ አላማው ምንድን ነው? አንደኛ የመሲሁና የማርያም አስተዋጽኦ እንደሌለበት ልታውቁ ይገባል። መሲሆን በዚህ መንገድ ልወለድ ብላ አይደለም፣ ወይም ማርያም እኔ በድንግልና በቃል ውለድ ብላ አይደለም። ስለዚህ ስራ የማነው የአምላክ ስራ ነው። መደነቅ ካለብን በዚህ ስራ ላይ ይህን ባደረገ በአምላክ ነው መደነቅ ያለብን። እርሱ በድንግልና ስለተወለደ ከሌሎች የሚለይበት ነገር አይደለም፣ ወይም እርሷ ከሌሎች እናት የምትለይበት ነገር አይደለም። የእነርሱ አስተዋጽኦ የለም። ይህ ማን ነው ከተባለ የአምላክ ስራ ነው። ጌታ ሻላ ይሄንን ሊያደርግልሽ ላይ ወዳለ እና ስለዚህ፣ በዚያ በአንዱ አምላክ ነው ነገራት። ወሊነጃአልሁ አያ አምላክ ሻላ ተአምር ላደርገው ነው ልጅሽን ብሎታል አለት። ያው መሲሁ ለዚህ አለም ሰው ተአምር ነው፣ ድንቅ ነው። ለምን ከተባለ ያለ አባት ብቸኛ የተወለደው ልጅ ተብሎ ስለሚታሰብ ያለ አባት ከሴት ብቻ የተወለደው ልጅ ነቢዩ ዒሳ ዐለይሂ ሰላም ወረሕመተን ሚና ከእኔ የሆነ እዝነት ሲሆን እርሱ አለ መሲሁ ከአላህ የሆነ እዝነት ነው ያ ማለት ነብያቶች ሁሉ ከአምላክ የሆኑ እዝነቶች ናቸው ለማን ለሰው ልጆች እዝነትነቱ ታዲያ የመሲሑ ወደ ማን ነው ከተባ ወደ እስራኤል ሰዎች አላህ ስብሓነው ተዓላ ለሰዎች በሚያዘን ጊዜ ከመካከላቸው ነቢያትን ያስነሳና ያናግረዋል ይሄን ነቢይ መልእክትን ይልክለታል ከዚያ እነዚያ ሰዎች ያስተምራል። ሰዎች ወደ አምላክ ይቀራረባሉ። አምላክ እዝነቱን አሳየ በዚህ ነቢይ በኩል ማለት ነው። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለምን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። መሐመድ ሆይ አንተን ደግሞ ለዓለማት እዝነትን የላኩ ይላቸዋል። ከአላህ የሆኑ እዝነት ናቸው ነቢያቶች። ወካነ አምሩላሂ መቅዲያ ይሄም ነገር የተወሰነ ነገር ሆኗል።